ባጭሩ ምንም ብዙ ሳይብራራ ትግራይን ከኢትዮጵያ ትግራዊ ማለት ተጋሩ ማለት ህዋት ህዋት ማለት ተጋሩ ነው ብሎ የሰበከው እራሱ ኢትዮጵያ ውስጥ ያሉ ወይም የኢትዮጵያ ጠላቶች በኢትዮጵያ ውስጥም ያንን ጽንፍ ይዘው ሲያራግቡ የነበሩ ሰዎች እኮ የሰሩት እኛን ለመቁረጥ፣ እኛን ለማጥፋት፣ እኛን ለመቅበር የሰሩት ጉድጓድ ነው እነሱን የቀበራቸው፣ እነሱን የቆረጣቸው መገንጠል እንደማብቂያው የሚመስለዋል። ህወሓት ብቻ ስለ ትግራዊ የተናገረው ነገር ያን ይሄ እንደሚያውቃል፣ አላማው ያ ነው ለማስበላት እንጂ ለመጥቀም የሚባል ነገር የለም። ለመጥቀም ለማዳን የለም። ባህሪው መብላት ነው፣ መግደል ነው፣ ማባላት ነው። እንዴት ያለ ባህሪው! እንዴት አሁን ሰይጣን መላእክት ይሆናል፣ መላእክት ይሆናል ብሎ ሰው እንዴት ይጠብቃል? ስለ ህወሓት ኦሬዲ አወቅ ነው፣ በቃ ያላወቅ ነው ነገር። ገብረ ጽዮን ገብረ ህይወት የሚባል ሌላ ሰው ተክቶ ቢሆን አቦይ ስባት የሚባለውም ሌላ ሰው ጃዋር የሚባለውም ሌላ ልደቱ የሚባለውም ሌላ ሰው፣ እነዚህ አሁን ያሉ ፊት ለፊት ላይ ያሉ መጫወቻ ካርዶች ማለት ነው። የእነሱ አጀንዳ እንኳ አይደለም፣ እቃ ሆነው ራሳቸውን ስለሸጡ ነው። የሚጋልባቸው ስውር መንፈስ አለ፣ እነሱን እንደ ንብረት የሚጫወጥባቸው እነዚህ ፊት ላይ ያሉ ሰዎችን እኮ ቀይሮ ስትራቴጂ እኮ አዲስ አይነት አመለካከት የሆነ እንዲሁም 10% አድንቃችሁ 90% ብትመግቱ ታሸንፋላችሁ እኮ የሚል ተናግራለሁ። ደስ በእያንዳንዱ ትንታኔ ላይ ብትሄዱ እውነታው ላይ አደርሱ። ዋናው ዓላማ፣ ስለሽ ዝም የሚናገረው የት ያደርሰኛል? ምን ይጠቅመኛል? ደብረ ጽዮን በመከራ አሁን አለንበት ላይ ወደፊትም እንኳን ይህን በሽታ ጠቅለን እስካልጣልን ድረስ ለሚመጣብን ችግር ልጆችን እስከመካፈል ከጓጽዮን ደጅን እስካለምህር ድረስ አጥር ያጠረኩ ሕወሓትና መሰሎቹ ያመጡት በሽታ ነው። በሽታውን በማስፈል በችግር በማማቀቅ ብዙ ስቃዮችን በመፍጠር ላይ ላይ ተፈጽሞ አይቸዋለሁ። ስለ ደብረጽዮን ማንም እንዲነገርኝ አታንሳብኝ ከማለት ውጭ ማለት ስለ አብይ ወይም ሌሎች ስለሚሰሩ ሰዎች ከማውራት ይልቅ ስላፈነገጡ ሰዎች አሉ። በዙ በበሰበሰው እንደ ብሄር ማውራት በራሱ እኮ የነዚ ሰዎች የጥፋት እንትናቸው አለ ማለት ነው። አማራ አማራ ኦሮሞ ኦሮሞ ትግሬ ትግሬ እያልክ ብታወራ እኮ በቃ ዘወጥ መድረው ውስጥ ነው ያለው። አልወጣ ሰው ሁን፣ ከዛ በኋላ ኢትዮጵያ የአንተ ትሆናለች። ሰው ካልሆን ኢትዮጵያ ለማንም አትሆንም። ለአማራም አትሆንም፣ ለኦሮሞም አትሆንም፣ ለትግሬም አትሆንም፣ ለሁሉም አትሆንም። ኢትዮጵያን ለማጥፋት ለሚሰሩ ጠላቶቿ ብቻ መጫወች አለምቶ ጂቲ በአቅባል ውጣልኝ ግባልኝ እያለች ስትል አይነዳችሁም? እንዲ ማለት ይህን ማብራራት ያስፈልጋል። እኛንም የማይንቀናል ወይ የናቀን በምን ምክንያት ነው? ኪንግስ ኦፍ አባይ ላይ በየቀኑ የሚሰማው ነገር ምንድን ነው? የነሱን አቋም በዛ ልክ ካወቅን ምን መድኃኒት አዘጋጀው? እኔ የሚገርመኝ ደብረ ጽዮን ኮምባይነር ትራክተር ገዝቶ የትግራይን ህዝብ፣ የንጹህ የመጠጥ ውሃ አቅርቦ ከሳኒቴሽን ምናምን ላይ በጣም በጣም በዛ ደግሞ በሴፍቲኔት መርሃ ግብር ላይ ነፃ እንዲወጡ ይህንን የሚሰርቁትን የሚዘርፉትን ገንዘብ እንኳን እንዲያው እየሄዱ ቢያደርጉ ነው አለም የኢትዮጵያ ህዝብ የኢትዮጵያ መንግስት ባለ በሌላ አቅሙ አማጦ የሰጠውን እርዳታ ለእነዚያ ሰዎች እሱ እንዳመጣው ሳይቀር ልጆቹን ከሰጠኝ ልጅህን ከሰጠኝ እያለ በልጅ የለወጠ ኃይል ነው። ስለ ሕወሓት ወይም ኢትዮጵያ ውስጥ ስለነበሩ ፅንፈኞች አሁን እንደምናወራቸው አይነት ሰዎች በዝርዝር ማውራት አለመናገር ነው ያንሳል። ደብረጽዮን የሰራውን ስራን ብተርክ ብተርክ ስንት ቀን ይበቀኛል። ሌላው ሌላው እዚህ ያሉ ፅንፈኞች ስንት ኪሳራ እንዳደረሱ። ይሄ ሁሉ ግን እኔና እናንተ ተንቀን ነው ምን ታመጣላችሁ ተብለን ጆኖሳይድ አሉ። አዋል አይደለም አሉ አዋል። ከዚህ በላይ ራስን አክስሙ መኖር አለ እንዴ? አያሳፍርም? እነዚህ ከቂጣቸው የተወጉ ሊሆኑ ይችላሉ። የቡችላ ልጆች ኮንፌዴሬሽን ቢባለ የፖለቲካ ፓርቲ ቢባለ ምናምን እንትን ሁሉ ተገለጠልን። እስየው፣ አልሐምዱላ። እግዚአብሔር ሆይ ተመስገን። ፈጣሪ ክብርህ ይገለጥ። ተገለጠ አየን። በጣም ነው የምናመሰግነው። ብለን አሁን ከዚህ በኋላ ነው እኮ ጥያቄው። ኮንፌዴሬሽን የሚባሉት ፓርቲዎች እነማን እንደሆኑ የወደብ ጉዳይ ይሉ የነበሩ ወደብ ሲነሳ ምን እንዳሉ፣ በትኛውም የሰውን አንድነት ድንበር ወሰን ምን እያሉ በጎ ነገርን እንደራደር እንምከር የሽግግር ምናምን እያሉ የሚሻገሩትን እንዳሻገሩ ለማድረግ የተሰሩ ጉጠቶች እንደሆኑ አየናቸው። ሀገር ስትለማ አይናቸው ደም የሚለብስ መግለጫ እያወጡ በይፋ በዛ ሂር በግልጽ የሚቃወሙ ሰዎች መሆናቸውን አየን። ሰውዋ ከዚህ በኋላ እኔና እናንተ አይ ፖለቲካ ፓርቲም ቢሆን እኔና እናንተ ከዚህ ላይ የታዩ ክፍተቶችን የሚሞላ በኢኮኖሚም በሀሳብም ሆነ የሌላ ሀገር ጥገኛ ያልሆነ ፓርቲ እናቋቁማለን። ቢካዝ ያኔ ብንሞትን ምንም ብንል ሀገር እንደ ሀገር እቺ ኢትዮጵያ ብቻ ከሆነችና ለሷ ለእሷ ተቆርቁረን ከተነሳን የዛንኑ ቀን እናሸንፋለን። እንደዚህ አይነት እሳቤ እንዳይመጣ እርስ በርሳችን ከታች የተሰራለ እንዳንተማመን አብረን እንዳንቆም ቤተሰብ በጥርጣሬ እንዲሞላ ሲሰራ ሲሰራ ይኖራል። እነሱም ወደዛ ዘወር ብለን የጎደለው እንዳንሞላ የሚያደርጉ ለዛ ነው። በውሸት ትርክት ተተርኮ ሐውልት ተሰርቶ መጽሐፍ ተጽፎ ሚዲያ ተቋቁሞ የጸጥታ ኃይል ተቋቁሞ ስርዓተ መንግስት በሚባለው መልኩ ሃያ ሰባት ዓመት እኮ ገዳዋን አንግሳ የኖረች ሀገር አንግሶ የኖረ ህዝብ እኮ ነው። ፈጣሪ ለምን ለምን አተረፈን አይነት እኮ ነው ጠቡ። አሁን እናንተ ስለሆነ ጽንፍ ላይ ሰው ሲያወራው በቃ አማኝ ሰው እስከ አሄራ እስከ መንግስተ ሰማያት ወይም ከሞት በኋላ እስካለው ህይወት ድረስ ነው የሚያየው። እኔ እንደዛ ስለማይ በመልክ ነው የሚመስለኝ ሰው። ለዛ ነው አይ በቃ ለምን እናገራለሁ። ሰው ላይ ሰማው ላይ መቸው በቃ የተለያዩ የወሲብ ቅሌትና ሌላ ሌላ የሚያማግጡ የሚያባልጉ ክፋትና ሸርን የሚያስተዋውቁ ፕሮግራሞች ላይ አያለሁኩ ሰው እዛ እንዴት እንደሚሉ እራሱን ይታዘብ። ምን ምን እንደሚያይ ምን ምን እንደሚሰራ፣ ዛሬ 24 ሰዓት ተሰጥቶናል። ስራ የተባልነው ስራ ግዴታ አለ። ከዛ ውጭ ወጥተን በራሴ እጅ ነካክቼ በራሴ ሞባይል አይችል ብር ከፍዬ ምን ለማየት ነው የገባሁት? ምን አየሁ? ሰዓቱ የሚረዝመው? ረጅም ወሬ የምናወረው ረጅም ተግሳጽ የምንደረድረው ይሆነ። ዛሬ ተናገር ነገ ይጠፋል። ለመዳን ስላልሆነ ሰው የሚማረው የሚያየው ማለት ነው። ለመለወጥ ችግሩን ለመፍታት ስላልሆነ ፖለቲከኛው የሚያወራው ችግሩ ላይ ችግር እየጨመረ በችግር ውስጥ የሚኖር ተባይ ነው። ጥንብ አንሳ የሞትን ነገር ብቻ ለመብላት የተሰባሰበ ያ ከሆነ ህይወቱ ለመግደል ይሰራል ማለት ይገላል፣ ወይ ያስገድላል፣ ወይም ከተገደለ በኋላ ሚሾ ለማውረድ ነው የተቀጠረው። እሱ ላይ ነው ያለው። ማን ነው ከዛ ይወጣ? አይሰለችም። ቢሞት ነው አበቃልህ። ደመገጠ አስደንጋጭ ዜና እንተና መጣች። ጦርነት ጦርነት። እውነት እኔና እናንተን የመሳሪያ ጦርነት ያስፈራናል። በህይወታችን በየቀኑ የምናደርገው ጦርነት ቀላል ነው። እሱን ለምደነዋል ማለት ነው፣ ወይስ አሸንፈናል? በዛሄር በግልጽ መጥተው የተሰራው አሻጥሩ ሁሉ በአደባባይ ወድቆ ሲታይ በሚበጀው መሰነድና ማስወገድ እንዴት ሰው ያቅተዋል? እኔ የሳይስተካከላው ስለ ዓለም አቀፍ የህግ ጉዳይ የትኛው ህግ ህጉ ቢኖርም እኮ ባለጌዎች ነው የሚጫወትበት ስለዛ አወራለሁ እንዴ ስለዚህ እያወራሁ ጠላት አበዛለሁ እንዴ ማን አብሮ ሊቆም እኔ እዚህ ጋር ባሉ ጽንፈኞች ተው ይሄ አጀንዳ እናንተ አይደለም ሸነ ወያኔ ፋኑ ምናምን ተብላችሁ በዚህ ጋር የምታብዱ ሰዎች ትሞታላችሁ ትገላላችሁ በሁለቱም እነሱ ያተርፋሉ እናንተ ግን ትረክሳላችሁ ነውር እየፈጸማችሁ መጣችሁ። ምንም ምንም አብሮ ለመሆን የሚጠቅማችሁን ነገር ገንዘብ ከፍላችሁም ቢሆን አይሰጧችሁም። የሚሰጧችሁም መሳሪያ ነው። እድሽ ቃብሬን ምንም ነገር ያዙ፣ ፍጻሜው መግደል ነው። ሰው የገደለ ሰው ደግሞ አንድ የመግደል ከጀመራችሁ፣ አንድ የዛጋ ሆናችሁ ቪዲዮ ሰርታችሁ ከተነገራችሁ በኋላ አበቃ፣ የእነሱ መጫወቻ ነው። በህይወት ከኖራችሁ እነቃለሁ ካላችሁ ደግሞ ጀግናዎችን ከጀርባ በአማራ ክልል ላይ ማን ከፍ ያለው የሚባለውን ያቀርቡ። ከዛ ውድ አንተ የሚባለውን በቅርብ ማየት ነው። እኛ ጋር የማይሞተው የማይታመመው ባንዳ ነው፣ ካሃዲ ነው። ምክንያቱም ያ ካሃዲ እኛን ሊያጠፋ ለሌሎች የተቀጠረ ስለሆነ እነሱ ይጠብቁታል፣ እነሱ ያስጠብቁታል። እሺ፣ ይህን ንግግር ስናገር ሰው ካልተማረበው፣ ጠላት ግን ይገባዋል ምን እንደምናገር እኔም ማደናውን ሰው ሳላድን ጥላት እንዴት እንዲጎዳኝ ይፈቅዳለሁ? የሚከበርበት እውነት ላይ ሲደረስ እኮ ነው ስለ ህግ የሚወረው ስለ ህገ መንግስት የሚወራው። በቃ እንመካከር አለ። ሰላም ጠል ነው። ለመመካከር መድረክ ያልሰራ ሰው አያስፈልግም። ብዙ ነገር መበጣበጥ እኮ አያስፈልግም። ራስን ማቀፍ ራሳችሁን አድኑ የሚለው ነገር ነው። ምክንያቱም ኢትዮጵያ አሁን ከምናምን ያለ በተለይ የጃዊ ሰው ችግር ከፈጠረ በኋላ ከተሻገረች በኋላ የተጋተተበት ዘመን ነበር። የኢትዮጵያ ሶስተኛ ዓመቷ ነው። ጥቅምት ላይ ትይዛለች። በዛ ጥር ሁለት ዓመት አለ ኢትዮጵያ እንደ ኢትዮጵያ ከሄደች ግን ሶስት ዓመቷ ነው። እኔ ብየኳል። ይሄ ከሆነ ለምን እናጓትተዋለን ነው። እስኪ ያስቡት። ሕወሓት ደብረ ሲና ደረሰ ሲባል በወሎ በምድር ላይ ደረሰ የተባለውን ነገር ሁሉ አስቡት። ጥላውን ሁሉ አስቡት።